ወደ አጫጭር መረጃዎችን እናልፋለን። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ባካሄደው መደበኛ ስብሰባው አራት የስምምነት አዋጆችን መርምሮ አጽድቋል። በቀዳሚነት የጸደቀው ለአካባቢና አረንጓዴ የኢኮኖሚ ልማት በኢትዮጵያና በጣሊያን መካከል የተደረገውን የ11 ሚሊዮን 500000 ዩሮ የብድር ስምምነት ነው። ሁለተኛው ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የኢትዮጵያ መንግስት ከዓለም አቀፍ የልማት ማህበር ያገኘውን የ50 ሚሊዮን ዶላር የብድር ስምምነት ነው። በተጨማሪም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የትራንስፖርት ስምምነት ጸድቋል። ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረግኩ ነው ስትል ገለጸች። ይህ የተገለጸው ኢትዮጵያ እያስተናገደችው ባለው የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣናዊ ስብሰባ ላይ ነው። በስብሰባው ላይ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ኢትዮጵያ ከሀገር ባለፈ የቀጣናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረገች እንደምትገኝ ተናግረዋል። እያጋጠሙ ያሉ ችግሮችን ለመቅረፍም በትብብር መስራት ይገባል ብለዋል። አያይዘውም የብሔራዊ መረጃና ደህንነት ተቋም ከ2010 ዓ.ም ምረት ጀምሮ በሰው ሀብት በቴክኖሎጂ እና በክህሎት ተቋማዊ ማሻሻያ እያደረገ መሆኑን መናገራቸውን ኢዜአ ዘግቧል። የኢትዮጵያ አየር መንገድ ልዩ የሐጅ ጉዞ አገልግሎት መጀመሩን አስታውቋል። ለሐጅ ተጓዦች የተዘጋጀው ልዩ አገልግሎት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋና ሌሎች ከፍተኛ አመራሮች በተገኙበት በይፋ ተጀምሯል። አየር መንገዱ ለሀጅ ተጓዦች የተቀላጠፈ አገልግሎት መስጠትን ጨምሮ በየዓመቱ ከሙስሊሙ ማህበረሰብ ጋር በርካታ ተግባራት ሲሰራ መቆየቱን የገለጸ ሲሆን ወደፊትም በቅርበትና በትጋት ለመስራት ዝግጁ መሆኑን ገልጿል። ሼህ ሀጂ ኢብራሂም ቱፋ በበኩላቸው አየር መንገዱ ሙስሊሙን ማህበረሰብ በዚህ ደረጃ ለማስተናገድ መዘጋጀቱ የሚደነቅ ነው ብለዋል። በሊቢያ ዋና ከተማ ትሪፖሊ አዲስ ግጭት ተቀሰቀሰ። ታጣቂዎች ከትላንት አመሻሽ ጀምሮ በከተማዋ ተኩስ አስነስተዋል። ታጣቂዎቹ በከተማዋ ዋና ዋና አካባቢዎች ተኩስ የከፈቱት አዛዣቸው የሆኑት አብዱል ጋሊ ኪኪል መገደላቸውን ተከትሎ ነው። ትሪፖሊን በመቆጣጠር የሚያስተዳድረው ብሔራዊ አንድነት መንግስት የትሪፖሊ ነዋሪዎች ለደህንነታቸው ሲባል በቤታቸው እንዲቆዩ ትዕዛዝ አስተላልፏል። ተኩስ የከፈተው ታጣቂ ቡድን ከአራት ዓመታት በፊት ከብሔራዊ አንድነት አስተዳደሩ ጋር በመስማማት ወደ ስልጣን የመጣ ነው። ሀገሪቱ መሐመድ ጋዳፊ ከተገደሉ በኋላ ምስራቅና ምዕራብ በሚል በሁለት አስተዳደሮች በመመራት ላይ ትገኛለች ሲል ሮይተርስ ዘግቧል። ፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ ጥሎት የነበረውን ማዕቀብ ለማንሳት ማቀዳቸውን አስታወቁ። ፕሬዝዳንቱ ሀገራቸው ከሶርያ ጋር ያላትን ግንኙነት በአዲስ መልክ ማድረስ እንደምትፈልግም ጠቁመዋል። የማዕቀቡ መነሳት ከደማስቆ ጋር ግንኙነታችንን እንደ አዲስ እንድንጀምር ያደርጋል ብዬ ተስፋ አደርጋለሁም ብለዋል ትራምፕ ታኅሣሥ ወር ላይ የአሳድ መንግሥት ከተወገደ በኋላ ከቱርኩ ፕሬዚዳንት ጋር በሶሪያ ስለ ተጣለው የአሜሪካ ማዕቀብ መነጋገራቸውን የገለጹ ሲሆን በወቅቱም ፕሬዚዳንት ረሲብ ጣይብ ኤርዶዋን አሜሪካ በሶሪያ ላይ የጣለችውን ማዕቀብ እንድታነሳ ጠይቋቸው እንደነበር አስታውሰዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአውሮፓ ሕብረት በሶሪያ ላይ የጣለውን ማዕቀብ ቀስ በቀስ እንደሚያነሳ ባለፈው ሳምንት መናገራቸውንም አስታውሶ የዘገበው አናዶሉ ነው።